እንደዚሁ መጨረሻም ህክመት ይመጣል። ምንም አያገባም ዞር በልልኝ አአ የራስን ቦታ ብቻ ወቅብላ ብላ እጁን ታስጥሎና በመጨረሻ ጃንዳ ልፈቀደላ ሲነግራ ቀጥ ብላ ትሄድ ጀመር። ወዲያውኑ የኖ መኪና ከፊት ለፊታቸው ገጭ ማለት ይጀምራል። ኖ ከመኪናው የወርድና በመጨረሻ ቀጥ ብሎ ወደ ሰው ጋር ያመራል። እሷም ወደ ሱ ጋር ትሄድና ይተቃቀፋል። እጇን ከያዛትና ወደ መኪናው ይዟት ከሄደ በኋላ እንደዚሁ መኪናውን ይከፍትላታል። ወደዚህ መኪና እንዳገብ እያለች ትናገራለች። ምንም ሳሰማት ግን ወደ መኪናው ትገባለች። ለጅ በመጨረሻም እንደዚህ በቀላሉ ትሄዳለች፣ ሴት እያለች እንደዚሁ ሄክማት በጣም በንዴ ታወራ ጀመረ። እንተያያለን እያለ የእሳት ይዘት ጀመር። ኖ ወደ መኪናው እንዳይቷቸው ከገባ በኋላ መኪናውን እያበረረ ከቦታው ይሄድ ጀመር። ፈጣሪው ምን እየተፈጠረ ነው? ምን እየተፈጠረ ነው? ምንም እየተፈጠሩ ምግብ ቤት ውስጥ ያሉት ሰራተኞች ይሄን የሚያዩት ያንገሩ መረሙ ጀመር። ቆይ ሀሳብ እንዳይገባሽ ምን አረጋው ነው ማቀው እስማ። በመጨረሻ እሺ ችግር የለም ችግር የለም እና ያለን ያንዳንዱ ነገር እያለች ታውራ ጀመረ። በሌላ በኩል እንደዚሁ ጂሀን ደግሞ ለሜሊክ በጣም በይቅርታ እየለመናት ነው ያለው። እሷ ግን ይቅር የምትለው አይመስልም። እኔና አንቺ ከዚህ ንጥፋ ከዚህ ጠፍተና ዲዮስን እንጀምር አዲስ ህይወት አይ ይህን ነገር እያወር ያለው በሌላ መንገድ ይሆናል ብዬ ነው ማስበው፣ እንጂ እንደማስበው ከሆነ ከራስህ ከውስጥ የሚወጣው ነገር አይመስለኝም፣ እያለች ትናገር ጀመር። የምታወረውን ነገር እኔ ምንም ላምን አልችልም። ገባህ አይደለም? ምንም ላምን አልችልም። ምክንያቱም አንተ ምን አይነት ሰይጣን እንደሆነ ጃሃን አሳይተኸኛል፣ አሳይተኸኛል እያለች ትናገር ጀመረ። ወዲያኑ አለን የተያያሉ ካላንቺ እኮ ባዶ ነኝ እኔ፣ ባዶ እኮ ነኝ። እባክሽ፣ እባክሽ እባክሽ እያለም ደጋግሞ ይጠይቃታል። ይቅርበኝ እባክሽ፣ እባክሽ ይቅርበኝ እባክሽ እያለ ደጋግሞ ይጠይቃታል። ወዲያውኑ አይናኗን እያየም ይቅርበኝ፣ ይቅርበኝ እባክሽ፣ ሜሊክ እኔ ነገሮችን አስተካክሎ እባክሽ፣ ንቅርበኝ፣ ይቅርበኝ፣ ሜሊክ እያለች እንደዚሁ ደጋግማ እያለ ደጋግሞ ይጠይቃታል። እሷ ግን አፍጥጣና ፈገግታ ተሞልታ ታየው ጀመርም። ወዲያውኑ እባክሽ እኔና አንቺ እያለ ሲያወራ እጇን ታስለቀቀ ልጅ፣ በጣም አፈቅርሻለሁ፣ በጣም አፈቅርሻለሁ ህይወቴ ካናንቺ ባዶ እንደሆነ እየነገርኩሽ ነው ያለሁት። እባክሽ እንድቀየር አንድ እድል ብቻ፣ አንድ እድል ብቻ ስጪኝ። እባክሽ ሜሊክ አፈቅርሻለሁ፣ በጣም እያልኩሽ ነው ያለሁት። እባክሽ እንደዚህ አጨክኝብኝ እያለም አይኖቹ እንባ እንደ ጉዴ ፋስ ጀመረ። እሷ ግን ምንም እንደዚሁ ያያች በፈገግታ ትዋጣለች፣ ምንም አልመሰላትም እና መጨረሻው እንዴት ሊያልቅ ነው? እኔና አንቺ ብቻ ነው የምናልቀው። አብረን ሆነን ከዚህ እንጠፋለን። ወዴት? ምንም ሀሳብ እንዳይገባሽ ከዚህ ጠፍተን ወደ አንድ ቦታ ልባችን እንደመራን ሄደን እንደ ሲው አዲስ ህይወት እንጀምራለን። እያንዳንዱ ነገሮች ትተን፣ እያንዳንዱ ነገሮች ከዚህ ትተን እንጠፋለን። ማንም ሰው ወደ ኋላችን እንዲከተል አናደርግም። ማንም ሰው ታይሲንም ሳይቀር እያለ ሲያወራ በጣም ትናደራለች። ወንድሜ ነው እሱ እ እሱን ጥቼ ነው የሚሄደው? እሱ ጋር ምን ሊፈጠር ይችላል? የአንተ ጠላት ነው እና የኔ ወንድሜ ከአንተ ጋር ደግሞ እንዴት ሊሄድ ይችላል? ምንም ይሁን ምንም፣ ችግር የለውም ጠላት ሊሆን ይችላል፣ ጠላት ሊሆን ይችላል። እሱ እንስማማ እንችላለን፣ ችግር የለውም እሱ ሊመጣ ይችላል፣ አንድ ላይ መኖር እንችላለን። እሱ ችግር የለውም እያለ ይናገር ጀመር። ከእናትሽ ጋርም ከፈለግሽ፣ እሺ። እንደዚያ ከሆነ ቆንጆ፣ እዚህ ነገሮች መግባት ከፈለግሽ፣ በመጨረሻ ሌሎች ምን የሚፈቀዱ ነገሮች አሉ? እያለች ትጠይቀው ጀመር። ሜሊክ እባክሽ እባክሽ ታይሴን በመጨረሻም ያለውን ነገር እንዳረሽ ያ ሰው ለእኛ ጠላታችን ነው፣ ጠላታችን ነው፣ ከፍተኛ የሆነ ጠላታችን ነው። እሱ በእሱ የተነሳ ብዙ ነገራችን አጥተናል፣ እያለ ይናገር ጀመር። ስለዚህ ለብቻ አዲሱን ህይወትህን ጀምር ብላ ትናገረው ና፣ ጠጥ ብላ ሜሊክ፣ እባክሽ እባክሽ፣ ሜሊክ፣ እባክሽ ዜን አታድርጊ እባክሽ። አይ እውነቱን ልንገረግ ሜሊክ፣ እባክሽ እባክሽ ምንም ይሁን ምንም እውነቱን በነግርህ አንተ ልትቀበለኝ አይችልም። ገባህ አይደል? መቼም ልትቀበለኝ አትችልም። ምክንያቱም ታይስን ሁሉ የሚያስጨንቅ ከአንተ እባክህ። ያ ሰው ንጹህ ሰው ነው ንጹህ ሰው ነው። እውነቴን ነው የምልህ። እናንተ ናችሁ ጠላት ያደረጋችሁት፣ እናንተ ሁሉ ነገር የነጠቃችሁት እናንተ ናችሁ። እሱ ንጹህ ሰው ነው እያልኩህ ያለሁት ተግባባን አይደለም እያለች አስረዳው ተናገረው ጀመረ። ደጋግሜ ጠራታል። እባክሽ ሜሊክ ይግግርባኝ። አይ ይበቃል። ካሁን በኋላ ምንም ነገሮች ምልክ ነገር የለም። ሁሉ ነገሮች እዛ እስር ቤት ውስጥ አብክቷል። ስለዚህ ቻው ጅሀን ብላ ናገረውና ቀጥ ብላ ትሄድ ጀመር። ጅሀን እዛ ቆሞ ካይኖቹ እምባ ይፈሳል። እሷም ጥጌት እንደተራመደች ካይኖቿ እንደ ጉድ እምባ ይፈስ ጀመር። ቀጥ ብላ ትሄድ ጀመር። እሱ እዛ ቆሞ በሀሳብ ይወጣል። በሌላ በኩል ስምሩ ደግሞ እነዚሁ እያስተካከለች እያለ ቀና ስትል እንደዚሁ የገደሎችን የአቶ ጉካህን ፎቶ ታይ ጀመር። በሀሳብ ታወጣ እያለች እንደዚሁ አንዲት ሴት ትመጣለች። ሰላም፣ እንዲንሽ፣ ምን ለጣሽ? እኔማ አንቺን ለመርዳት ነው የመጡት እዚህ። ስለ ባሌ ብዙ ነገሮችን የሰማሁት ነገር ያለ ይመስላል አንቺን ልጠይቅሽ እንጂ እያለች አብጥታ ታያ ጀመር ብላ ትጠይቃለች አልገባኝም ብላ ትመልሳለች። እንደዚሁ ስምሮም አይ ማወቅ አለብሽ እንጂ እያንዳንዱ ነገሮች፣ ምክንያቱም በመጨረሻም እያንዳንዱ ነገሮች እዚህ የተፈጠሩትን እንዳለ በቤት ስመሃል ነው አንቺ የገባሽው። ስለዚህ ሁሉ ነገሮች የታለ ሜቴን ሜቴን። ናስ ወደዚህ ወይዘሪት ነው ሰላም ነው እንዴት ነሽ? እንዴት ናችሁ? ሰላም ናችሁ? አዲስ መረጃ ላይ ለሁላችሁ የሚሰጣችሁ ከአሁን በኋላ እያላ ትናገር ጀመረ። ስለዚህ ሁሉ ነገሮች ከአሁን በኋላ ይሄ እዚህ ውስጥ ያሉ ነገሮች እንዳለ ይሸጣሉ ማለት አልገባኝም። በቃ ሁሉ ነገሮች ይሸጣሉ እያልኩን ያሉት ቦታውን ፈልገዋለሁ። ስለዚህ የዚህ ጉርቹ እያንዳንዱ ቦታ እየመጣ የሚያደርገውን ነገር ከሆን በኋላ ስለቀረ ሁሉ ነገሮች መሸጥ ያለባት እንዳለ ነገሮች ይሸጣል። ሱቁም የባሌ ስለሆነ እንደፈለግኩ ማድረግ እችላለሁ። ግን እኮ አይ ምንም የምለው ነገር የለም። የባሌን ነገር እንዳለን እወስናለሁ እያለች ትናገርች ወዲያውም ይሄን እንደሰማች ቀጥ ብላ ትወጣለች። ወዴ ነው የምትወጣው ያን ነገር ኳታል እንዴ እያለች ትናገራለች። ሱምሩ ቀጥ ብላ ትወጣለች። ኮታንም አድጋ ወደ አንድ ቦታ ጋር ትሄድና ዛፍኳ ትደገፋለች። በት ውስጥ ውስጥ ግን እንደ ሲዮም የአሰዊ ሊደፍራት የነበረው ነገር ያንዳንዱ ነገር ተዝ ይላት ጀመረ። ያደረገችውን የአንዳንድ ነገር አስባ ከታወጣነ በመጨረሻም እንደዚህ ልደውልትንና ራሷን ለማረጋጋት ትሞክራለችም። ወዲያውኑ ስልኳን ወደ ኪሷ ትመልስ ጀመር። ወዲያውኑ እንደዚሁ ወደዛው ላይ መመለስ ታስብ ጀመር። ሜሊክ ሽናኒ ያለችው፣ ወዲያውኑ በሩ ሲንጎ አካባሩ ለመክፈት ሄዳለች። ስታይ ገንክቦ ትላለች። ሴፊ ላይ እንዴት ነሽ? ዘላ ታቅፋታለች። እንዴት ነው ሰርፕራይዝ፣ ይሄ ነበር እያለም ነው ይናገራል። እንዴት ነሽ? ደህና ነሽ? ነግቢ ነግቢ እያሉ እየተቃቀፉ ያስገባት ጀመር። ሜሊክ በሩን ዘጋለች። በሌላ በኩል በንዴት ውስጥ ያሉት እንዳለ እንደዚሁ ሰው እያዘጋጁን ያሉት መሳሪያ ሳይቀር የሳት ኢማ እንደዚሁ ሀሚኬት ሳይቀሩ ሁሉም መሳሪያ ይዟል። ሁሉም ሰው ተዘጋጀዋለ። አምን አምናለሁ። ስለዚህ የመጨረሻ የሳት ሁሉ ነገሮች እናከናው እንጀምር ስራችን ብላ ወደ መኪናው ትገባ ጀመርም። እያንዳንዱ ጋርዶች በዛ ያሉ ግሩፕ ያላችሁ ሰዎች አስከትለው ቀጥታ ወደ ታይሲን ወይም ሜሊክ ወዳለችበት ቦታ ያመሩ ጀመር። ሜሊክ እንደዚሁ ኩሽኖ ስራ ሰራሽ ያለችው በመጨረሻ እንደዚሁ እሳትና ሌሎችም ሁሉም ሲመጣሉ እሳት፣ እያንዳንዱ ነገር ጨሮሳቸው እያለች ትናገር ጀመር። ወዲያውኑ ጋርዶቹ ሽጉጥ ሊያወጡ ሲሉ ሽጉጡን ይዙና እንደዚህ ይቀበላቸዋል። ወዲያውኑ ጋርዶቹ ሁለቱን ያሸሿቸዋል። እዛ ጋርጓቸውና እያንዳንዱ ነገር እናንተ ጨሩስ እያለ ይናገራል። በሩ ጋር ቆማ አንኳኳ ጀመር። እንደ ስዩ በመጨረሻ ሄክማት ወዲያውኑ ወዲያ በሩ ጋ ታምራለች። ሜሊክ በሩም ሄዳ ስከፍት ባየችው ነገር ከተውላለች። ምን እየሰራችሁ ነው የሚል ቃል ነበር። ሽጉጥ በሩ ጋ ተደግኗል። ምን ልታደርጉ ነው? ዞር በይ ዞር በይ እያለች በእርግዳ ትገባለች። ሴቪሌን ፈልጌ ነው የመጣሁት ሴቪሌን ያለች ሴቪሌን ለች፣ ዝም በይ እያሉ እንዳለ ጋሮቹ ይቀቡ ጀመር ሜሊክን ወደ ሳሎን የወረውሯትና ያስቀምጧት ጀመር ውስጥ የነበረችው ሰራተኛው ሳቀር አምጥተው ያስቀምጧታል ቤቱን ትርምስምሱን ያውጣታል ሴፍ ላይ ፈልጋ እያንዳንዱ ነገር ይፈልጋሉ ግን ያገኟት ያችል ስትወጣ ይህን ሸር አድርጋ ነበር የትን ያለችው ሴፍ ላይ ንገሪኝ እያለች ደጋግማ ትጠይቃታለች እሷ ግን ምንም አይነት መልስ ልመልስላት አልቻለችም እኔ እውነቱን እየተናገርኩ ነው ያለሁት። ሴቪሌን አላየኋትም፣ እዚህ የለችም እያለች ደጋግማ ትናገራለች። ለምን በራሳችሁ መንገድ አፈልጎ ነው? በቃ ሁለቱም ልታገኟቸኋችሁም። ሄዱ አሉ። ወዴት ሄዱ? ተናገሪ። እኔ ምንም አቆ ነገር የለም፣ እንደዛ ነው እያለች ታወራለች። ቤቱን ፈትሸናል አቶ ይሳት፣ ምንም ልናገኝ አንችልም። እሺ እንደዛ ከሆነ እሺ፣ እሱ የእኛን ሴት ከወሰደ እኛም የእሱን እህት እንወስዳለን እያለች ታወራ ጀመረ። እንደዚሁ በመጨረሻም ይሄን የሰማው

ይህ ገባሽ አይደለም፣ እያንዳንዱ ነገር ደጋግመን ተናገራል። ምን ይህን ሴት ነሽ አንቺ? በጣም ሴጣን ሆንሽ፣ ጣን የሴጣን ቁራጭ መሲ ሆነሽ። እሺ አንቺ፣ እሺ ዝም አስ ቡላት ሴዚችን ሴት እያለች ኒያሚን ተዋራ ጀመረ። ወዲያሁን፣ እሺ፣ ለእያንዳንዱ ነገሮች ዋጋ ምከፊው አንቺ ነሽ። እሺ ዝም በሉ፣ ዝም አስቡላት እያልኩ ነው። ድምፅ እየበጠበጠኝ ነው እያለ ሳት ያወራ ጀመረ። የክመት ራቅ ብሎ ያየ፣ በጣም ግራ ተቀብቷል። አፏ ላይ እንደዚሁ እንዳታወራ በገመድ ያስሯት ጀመር። እሺ ውስጥ አስገባትና በሩን ዝጉት እያለ የናገር ጀመረ። ወደ መኪናው እንደ ሲሁም ሊገቡ ጀመረ። ሜሊክ ግን እንደዚህ መሆን አለባት እያለ ህክመት ላይ እሳት ይናገራል። አሁ መሆን ያለባት ቦታ ነው የሆነችው ብሎ እሳት ይናገረውና ወደ መኪናው ገብተው አገተው ይዘዋት ይወስዱ ጀመር። እያንዳንዱ ነገሮች ያደረግነው ነገር ዋጋ እንደምንከፍ ወቀው እነሱንም ዋጋ ነው የምናስከፍላቸው እያለች የተናገረች መኪናን እያበረረች ለመጨረሻ ሁሉም ሰው ይሄዱ ጀመረ። ጋርዶቹ እዛ ተስሮ በገመድ ይፈራገጣሉ። በሌላ በኩል ይህን ነገር ያልሰማው ታሲን ብረ ውስጥን ያለው ስለዚህ ዚህ እንዳልኳችሁን ያለው አዲስ የሆነው ጓደኛ ኖህ፣ እያንዳንዱ ነገሮች እሱ ሊቆጣጠር ይችላል። ብዙ ነገሮች ማንቅ የሚያደርገው እሱ ነው። ለቢዝነሱን እያንዳንዱ ነገር አድሚኒስትሬሽን ያለውን ሁሉ ነገሮች ኖህ ሁሉ ነገር ማሳወቅ አለባቸው። ሆቴል ውስጥ የሚያለው ነገር ነው አዎ እያለች ተናገራለች። ሌሎችም እንዳለ ያስረዳቸው ጀመረ ታይሲን። በመጨረሻም ግን እንደሱ ሰሜት ወደ ውስጥ ይገባል። ታይሲን ታይሲን፣ ሰላም ናችሁ? እንዴት ናችሁ? ግን ታይሲን፣ እንዴት ነው? ጠረጴዛው ተመቸ? አዲሱ ጠረጴዛ እንደማየው ከሆነ ቆንጆ ነው። ቆንጆ ከሆነ በመጨረሻም አዳዲስ ሴቶች እዚህ ጋር አሉ። ሰላም ናችሁ? እንዴት ናችሁ? እስቲ አንድ እንዴ መታወቅ ያለብን ነገሮች አሉ። ግን ያው ከእሱ ጋር በጣም ከረጅም ጊዜ ድረስ እንተዋወቃለን። እውነቱን ለመናገር የእሱ እናት፣ እውነቱን ለመናገር በጣም ብዙ የሆኑ ነገሮችን እንደ ሰራተኛ ሆና ነው እኛ ቤት ውስጥ የገባችው። በፊት ነው የምነግራችሁ። ያለም በጣም የማይጠበቅ ነገር ስለ ታይሲን እናት ያወራ ጀመር ታይሲን ራሱን ለመቆጣጠር ይሞክራል። ታይሲን ዋሾ እንዴ በጣም ብዙ ነገር እኮ ነው እውነቱ ለምናነግራቸው አንተ እያለም የናገረው ጀምረ ግን አፍትጠዋል

ላለምና ጣት ከአፉ ቃል እየሞከረን ያለው ነገር ግን የሚናገረው ቃል በጣም ተስፋ ያስቆረጠውና ሽጉጥን ያወጣና ይተኩሰው ጀመረ። ሁሉም ሰው ይደናገጣል። ቀጣይ ገን የሚሆነው ግንባር ጋር ነው ሺ ወቅ ግንባርን ነው ይመታ ብሎ ይናገረው ጀመረ። ሳሜት ግራ ይገባል። ስለዚህ ጓደኞች የቱ ጋር ነበረን ከአዲስ እንጀምርና ስብሰባችን እንቀጥል ብሎ ይናገረ ጀመረ። ሴቶቹ ውዝ ውስጥ ያሉት ግራ ይጋ አንዳዙ ሰሜት ቀጥ ብሎ ይወጣ ጀመር። ከሚል እያንዳንዱ ነገሮችን አዘጋጃቸው ሁሉ ነገሮች ማለት አልገባኝም እንዴ እቺ ሴት አሟታል እንዴ እያለ ያወራ ጀመር። ማለት አልገባኝም ምንድነው የምትወሩት? ዘምሮ በመጨረሻም ቡና ከፈለግሽ እናመጣለሽ እንችላለን። ምንድነው እኛ የምንለው ነገር አልገባሽም እንዴ? ምንድነው አይኝን የምላቸው አልገባም እንዴ? ሁሉ ነገር እኮ በመጨረሻ ምስት የተሻጢያ ቢሆንስ? ሁሉ ነገሮች ተሽጦ ቢሆንስ? እስቲ እናንተ የምትሉ ሰው ለእኔ ጓደኛ ቢሆንስ?

እንደዚሁ የስምሩን ሱቅ ቦታ ሰፍራው ለቀው ይሄዱ ጀመረ። ወደ ዩቲብ በቻናሎች የቤተሰቦች ለዛሬ ቪዲዮ ዥላችሁ መጣወት ትመስል ነበር። በቀጣይ ምን ይፈጠር ሜሊክ መታገቷ ወንድም የሆኖ ኖህ እንዲሁም ጃሃን እንዲሁም ታይሰን ሲሰማ ምን ሊፈጠር ይችላል? ለመበቀል ኖህ ቤቱን ሄዶ ሊያነደው ይችላል ወይ? እንደዚሁ ቴሚት ሰሚት በመጨረሻም ኒያሚን ያደረጋችሁን ነገር እያንዳንዱ ልጁ ኤሳት ጋር ያለውን ነገር ሲሰማ ምን ሊፈጠር ይችላል? ታይሲን ይሄን በቀላሉ ያልፏል ወይ ወይስ ለመበቀል ቀጥ ብሎ ሄዶ እያንዳንዱ ሰው ሊጨርስ ይችላል? ብትና ሌሎችም በርካታ አጓጊ የሆኑትን ትንቶች በቀጣይ ቪዲዮ ይዤላችሁ መጥፍናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ እስካይ ላይክ ካላርጋችሁ ሊሆን ላይክ አድርጋችሁ እንድትጨርሱ በተትና እየጠየቋችሁም እኔ ከወዲሁ ሰላም በታችኋለሁ። ሰላም ፍቅር ጤና ከእናንተ አይ አይለያይ አይትፋ እያልኩም ቻው።